ትምህርት ማሲቭ ስቴት ኢንተርቬንሽን ይጠይቃል። በነገራችን ላይ ብዙ ዩኒቨርሲቲ አንድ ሳንቲም ዩኒቨርሲቲ ለመገንባት ከወርልድ ባንክ መጥቷል። ዋን ኦፍ 14 አካባቢ ነጥቦች አሉ። የዋሽንግተን ኮንሰንሰስ የሚባለው ትሬድ ሊበራላይዜሽን፣ ፕራይቬታይዜሽን ወዘተ። አንድ ሻንድ አንዱ ኮስት ሪካቨሪ ኮስት ሪካቨሪ ማለት ኤቭሪ ኤክስፔንዲቸር ኦን ፐብሊክ ኢንፍራስትራክቸር ካልኩሌት የሚደረገው ሪካቨር ይሆናል ተብሎ ነው። ጋቨርመንት ሃዝኖ ቢዝነስ አንጭ ቆረር የሚባል ቦታ ሪሶርስ የሌለበት አካባቢ ላይ መንገድ የመስራት ግዴታ የለበትም። ሪሶርስ ማለት በአጭር ጊዜ ውስጥ ብዙ ሀብት የሚያስገኝ ማለት ነው። ለምሳሌ እንደ ወርቅ ወዘተ ገበሬ ማሳ የገበሬ ማሳ ድንገት ምርታማ ሊሆን ይችላል ተብሎ ለገበሬ ተብሎ መንገድ መሰራት የለበትም። በወርልድ ባንክ ቋንቋ አክሳሪ ነው ይሄ። ምክንያቱም መነሻው የዋሽንግተን ኮንሰንሰስ ከናይንቲ ሴቨንቲስ በኋላ ያለ የኒዮ ሊበራል ትንታኔ ነው መነሻው። መኖር መቻል አለበት ነው። ዩኒቨርሲቲዎች ሲቋቋሙ መንግስት ምንድን ነው የተባለው? መንግስት በነጻ ካልሰጠ በስተቀር ትራንስፎርም ሊያደርገው አይችልም። ማህበረሰቡ አሁን የጥራት ጉዳይ ብዙ መሰራት ያለበት ነገር ነው። ግን ቢያንስ በኢንቨስትመንት ደረጃ በዚህ ደረጃ በሚሊዮኖች የሚቆጠሩ ሰዎችን ባንድ ወደ እውቀት ስትሪም ውስጥ ካላስገባን በስተቀር በጣም ዶንቲንግ የሆነ የድህነት ደረጃ ባለው ሀገር ውስጥ ወደንም ጠላንም ለውጥ የምናመጣው ይህንን ማድረግ ስንችል ብቻ ነው ነው ሂውጅ ኢንቨስትመንት መንግስት ሲያደርግ መጨረሻ ላይ ብዙ ማበደር እምቢ እያሉ አላግባብ ገንዘብ እያባከናችሁ የራሳችሁ የምትሸፍኗቸውንም ነገሮች ማቺንግ ይባላል። ማች ማድረግ ካልቻላችሁ ትምህርት ላይ ብቻ ገንዘብ እያባከናችሁ አንሰጥም ሲባል መጨረሻ መንግስት አፍተር ትዌልቭ ይርስ ኮስት ሼሪንግ የሚባል አረንጅመንት ላይ ጀመረው። ኮስት ሼሪንግ ሁላችንም በኮስት ሼሪንግ ያለፋችሁት ሆናላችሁ። እዚህ ግባ የሚባል ሳንቲም ነው ተብሎ አይወሰድም። ግን እንደ ኢትዮጵያ አይነቱ ሀገር ነፃ ቴርሸሪ ኤጁኬሽን ካልሰጠህ በስተቀር በኒዮሊበራሉ ይሄም ማርኬት ያቅርበው ብለህ ካስቀመጥክ ለመሀይምነት ተፈርዶባቸው የሚኖሩ በርካታ አስር ሚሊዮኖች ይኖራሉ። ነው ኢቭን አሁን በመንግስት ማሲቭ ኢንቨስትመንትም ጭምር ነው ተብሎ ሊወሰድ አይችልም። በትምህርት ላይ ያለው ሂውጅ ኢንቨስትመንት ያለ ልማታዊ መንግስት አስተሳሰብ በፍጹም ሊመጣ ይችላል። ቢኮዝ አክሳሪ ነው። በዋሽንግተን ኮንሰንሰስ ቋንቋን ዳውን ራይት ኪሳራ ነው። ግን በዚህ በልማታዊ መንግስት እምነት መንገድ በመሰራቱ ምክንያት በሶስት ዓመት ጊዜ ውስጥ የመንገዱን ሂሳብ ባትመልስም ድሮ ፕሮፌሰር ክንያም ጋር እናወራ ነበረ። ኢህአዴግ ማጥቃት የፈጸመባቸውን አካባቢዎች በሙሉ መንገድ መጀመሪያ መስራት ጀመሩ እና ከላሊበላ ዋድላ፣ አትላንታ፣ ከወረህመኑ ወረሉ፣ መርሃ ቤቴ ዓለም ከተማ መርሃ ቤቴ የብዙ ነገስታት አገር ነው። የብዙ ምንድን ነው ደ ደጃዝማች መሳፍንት መኪና የሚባል ገብቶበት ሚዳ ማና የሚባል እስከ ቅርብ ጊዜ ድረስ በአስር ብር በ12 ብር ነው ሙክት የሚገዛው ነው የሚባለው። ሰው መንገድ መስራት ሲጀመር ብዙ ሰዎች ማማረር ጀመሩ። አንደኛ ጓደኛ ያኔ ሱር ኮንስትራክሽን ኃላፊ ስለነበረ ምን ይላል፣ አይ ሰው ያማረረ በጣም ያሳዝናል። ሙክት ወደ ትግራይ ሊወስዱብን ነው ይላሉ። አላለክ ለምን ትበታማራለህ አልኩት። ሙክቱን የሚሸጠው ያ ገበሬ አይደለም ወይ? ድሮ ሲፍሊስ ያረውት ነበር፣ በ12 ብር ሲበዘብዙት ነበር። አሁን ወደ ትግራይ መሄድ ከጀመረ መቶ ሀያ ብር የሚገዛ ሰው ተገኝቷል ማለት ነው። ቱቱዛት ኤክስቴንት በመንገዱ መሰራት ምክንያት ፈረስት ኢንፎርምስ ተጠቃሚ እዛ ያለ ገበሬ ነው። ምክንያቱም ለአረባው ሙክት ያንን በብላሽ ይጥለው የነበረን ሙክት አሁን የተሻለ ገቢ ሊያገኙበት ይችላል ነው ሰው ት የዴቨሎፕመንታል ሴት አሳምሽን ነው በሰራሁት መንገድ ኢሚዲየትሊ ሪኩፕ ማድረገው የኢንቨስትመንት ሪተርን የለም። ግን መንገዱ በመሰራቱ ምክንያት ፕሮፌሰር ምትኮያ ቃል ሰፋሪዎች ወደ ምዕራብ ሄደን ጥናትና ጠና ነበር ሰፋሪዎች ነበሩ። ከአድዋ ገጠር ከቆላ ተንቤን ወዘተ የሄዱ ሰፋሪዎች ትንንሽ ከተሞች ተመስርተዋል። አሁን ትልልቅ ሆኗል። እና ስንጠይቃቸው ብዙ ጭነዋል። እንትን ብዙ መንገድ ዳር ስለሆነ ብዙ ሰሊጥ ምንድነው? አይ 600 ገባ ሺ ብር መግባቱ አይቀርም ብለን ይሄ ብዙ 14 ኢየርስ ባክ ላይ ሺብር መግባቱ አይቀርም ብለን ብለው ደርድረዋል። የሰውም ገዝተው ነው አንቲን ከብል ከዛ በፊት እና ምናሉኝ ኖኖ ኖኖ አንድ ብር ስለሚገባ አሁን መቆየት ይችላሉ። ምክንያቱም ገበሬ በቆሎ ጭኖ አህያ ጭኖ ገበያ ሄዶ ተሟግቶ ነጋዴው ቢካለው ጭኖ ተመልሶ ሊሄድ ይችላል። በብላሽ ነው ሸጡት የሚለነምንቱምሩቅቦታግ መንገድ ዳር ሴትልመንት ሲፈጠሩ መንገዱ ወደ ገበሬው ሰፈር መግባት ሲጀምር ለአሳምፕሽን ገበሬው ዊል ሃቭ ማች ቤተር ባርጌኒንግ ፖዚሽን እዛን ነጋዴው ነው አሁንም ቢሆን ኢንፎርሜሽን አሳይመትሪ አሁን ሞባይል በመኖሩ ምክንያት ውቅሮ ያለ ሰውዬ ቲማቲም ዝም ብሎ ተሸክሞ መጥቶ እዚህ ለፍቶ ከሚውል ዋጋውን አውቆ ወደ አይ ቢ ቤተር ኦፍ ሴሊንግ ኢት ውቅሮ ከገጠር ወጥቼ ውቅሮ ብሸጦ ይሻላል ወይስ መቀሌ ወስጄ ተሻለ ፕራይስ ባገኝ የሚል ነገሮች ፈጥሮ ያመጣል። ነው የዴቨሎፕመንታል ስቴት አሳምሽኑ ይሄ ነው። ነው ለሶሻል ዴቨሎፕመንትም ለኢኮኖሚክ ዴቨሎፕመንትም ብለን ምን ሰራቸው ማሲቭ ኢንቨስትመንት ስራዎች ተወደደም ተጠላም የህዝቡን ኑሮ